በጌታ በኢየሱስ ክርስቶስ ስም ለጌታ ክብር። የለም በምራቋ የተሰራ መንፈስ ነው ተመቷል። በጌታ በየቱ ስም በሚታውቁም በማታውቁ መንገድ በእናንተ ላይ የሚሰራ መዋርት የፈረሰ ይሁን። ማንኛውም በጨለማው ዓለም ላይ የሚሰራ የመዋርት ስራ የፈረሰ ይሁን። የሴጣን ስራ የፈረሰ ይሁን። አሁን ነጻ መውጣት ይሆንላችሁ። ቁጭ ብሎ ተነስቶ ካላችሁ ንገሩ የት እንዳላችሁ እርስ ነው። ይህ እምብርት አካባቢ እዚህ ያቃጥላል፣ በጣም ይለበልባል። ሌላ ነው እሳቸውም፣ ሆኖ ግን ሌላ ነው የሰው። ይሄ ካረገ በኋላ ወገብ ላይ እንደ ጦር ይወጋል። ይህ ሰው እዚህ ጀርባ ላይ እንደ ጦር የመወጋት ባይላል አችነሽ በቃ እንደሆንከ ላቅም ፕሮግራም ነበረን። አይ ሄ ሳምንት የኛ ጎርቤት መጥተው ነበር ከአዲስ አበባ ያገለግለዋለን ሲሉ ፕሮግራም መጥቼ እዛ ልሂድ። እግዚአብሔር ይሰራል። ስራዬን ይፈልግ መንፋት ጀምሮ ከዚህ እስከ ማጸነ ይገለበጣል። ምንድን ነው ወደ ውስጥ የተፈጠረ ያልነበረ ማለት ነው። ለጌታ የለም

ጌታ በኢየሱስ ክርስቶስ ስም አንድ ጌታ እጅ ወደኛ ማል መታለች። ዛሬ ጠላቶችን ሁሉ ይበተናል። ቆም! እዚህ በጌታ በኢየሱስ ስም ነው የሚያዝ። ኢየሱስ ያድናል፣ በሉ ኢየሱስ ያድናል፣ ደጋሞሲ ኢየሱስ ያድናል። ማን ያድናል? ነጻ የሚያወጣ የማን ጉልበት ነው? የማን ጉልበት ነው? ክብር ለማን ይሁን?

ዳክሶሚስ ደግሞ በህብረት ነው የሚሄደው፣ ሻይቡና ይባላል። እኔ ዛሬ ያለው አይቷ ችግር ነው። ለአንዱ ጓደኛ የሆነ ቦታ ደርሼ መጣለው ነው የጸሎት ፕሮግራም ደርሳለሁ። ለአንዷ ደግሞ አይ ከአዲስ አበባ ይጸልያሉ ተብሏል። እዛ ሄጃለ ሆዴ ውስጥ ከዚ ከደረተ እስከ ማህፀን የሚገለባበጥ እያ ሲብሎ ገለባ በጣም በቃ እንደ ልጅ ነገር በቃ ከዛ ደግሞ እንዴ ደዚ ወደታች ጭንቅላት ነገር እንደገና ወደ ላይ ይወጣል። ከዛ ቁስል እንደ ቁስል ደግሞ የተሰማ መሰማት ጀመረ። ምንድን ነው እያልኩት ጎረሬ ደርቃ ልክነው ባህል ያፈነኝም። ስጸሌ ለሊት ለሊት ተነስቼ ጸልያለሁ። ስጸሌ በቃ ምራቅ ነው ዝም እየተዘገለገ ይወጣል። እኔ ስለምንድን ስለምንድ ነው ያወራሁት በሙራት እሷ ምራቅ መውጣቷ ነው ግን በመንፈሱ ለ ምራቅ ወን እየወሰዱባት እጆች፣ ከፋ አድርጉልኝ በጌታ ስም በሚታቆም በማታቆም መንገድ በእናንተ ላይ የሚሰራ መዋር ተፈረሰ ይሁን። ማንኛውም በጨለማው ዓለም ላይ የሚሰራ የመዋርት ሥራ የፈረሰ ይሁን። የሴጣን የሰይጣን ሥራ የፈረሰ ይሁን። አሁን ነጻ መውጣት ይሁንላችሁ። እተፋለሁ እንጂ ተፋለው። እቃው ደግሞ ከአጠገቤ ከሌለ እየጸለፈ መሬት ተፋለው። ጠዋት ስነሳ ግን የተፋሁት ምራቅ የለም። እንደገና ተነስቼ ደግሞ ተንበርክኬ ሳሎን ወጥቼ ጸልይ ያለሁ ምራቅ በቃ የሚያስጠላ ልግልግ የሚል ምራቅ ነው የሚወጣው። ከዛ ተፋና ጠዋት ግን ለመወልወል ስነሳ ምራቆች ነው እነኛ አይጦች በልተው ሰው እንደሚያዙ እየሰማችሁ ነው። ምራቅ ተፋለች ምራቅ በምን ምታል? እቃ ላይ ነው። ዝም ብሎ አይ እቃው እቃ ሳሊስ ቀር ያው እንደሚያስታውከኝ ያረገኛል በኃይል ይላል። ሌላቀ በቃሁን ደግሞ ይሄ ሳልበርም ሲቀር መሬት ላይ ተፋለሁ። በቃ መሬት ላይ ተፍቼ ሄዳለሁ። በቃ አንጠባጥብና ተፍቼ ሰዓቴን ስጨርስ 1ሰዓት ቢጨርስ ከሰባት አንስቼ ዘጠኝ ሰዓት ጨርስ ጸሎትን በጨርስ ጋር ተኛለ። ጠዋት ግን ቤት ምጠርግ ከእናቴ ጋር ስነሳ አይጦቹ ምራቄን አላገኘው ጌታ ምን አለ? በምራቅ ዛሬ ነገር ብኖረ አይሰማም። አይሰማ። አንቺስ ቁምና፣ ነገሩ ተገለበጠ ወይ? ነገሩ ተገለበጠ። ድገሜ አንቺ ቁምና፣ ተዘረግና፣ ነገሩ ተገለበጠ ወይ? የሁለታችሁን ነገር የያዘው የሰይጣን መንግስት ተገለብጧል። አሜን። ቁጭ ወይ። አሁን እኔ ተናገራለሁ። አልቆ ነው የምታገኘው። ነገሩ ምን ሆነ? እንዳትወጡ እንዳትገቡ ነገሮቻችሁን ያበላሸ ነገሩ ተገልብጦ፣ በዚህ አቅጣጫ የሚሰራ የጨለማው ጉልበት ተገልብጧል። አንቺ እንግዲህ ምራቅ ተፋለሽ፣ በቃም ሆነ በምንም መልሰሽ ምራቁን አታገኝም። አላገኘሁም እኔ በቃ ጠዋት ተመስቼ አላገኘሁም። በቃ ግራ ይገባኛል። እየሰማችሁ ነው። በቃም ሆነ መሬቱም ሆነ ከተፈች በኋላ መልሳ ምራቁ የት እንደመገባ አታውቅም። ግን እኔ አይቻለሁ፣ ምራቁን በመንፈሱ ዓለም ምራቋን እየወሰዱ ምንድነው ቀጣዩ? ጉሮሮ እንዲደርቅ ከባድ በሽታ እንዲወግባት ይሄ ጉሮሮ መድረቅ የሚባል በሽታ እንዲመጣ ከዛ ወደ ፕራሶን ለማድረግ ውስጧ ቃጠሎ እንዲሆን የታቀደ ይገባል። ቀጣይ ሳምንት ባለ በዘኛው ሳምንት ቅዳሜ ዕለት ሆስታል ለማስገባ የሰይጣን ፕሮግራም ነበር። ያው ተበላሽቷል። ነገሩ ተገለበጠ። ነገሩ ተገለበጠ። ነገሩ ተገለበጠ። ነገሩ ክፉት ያልዛለ ተከፍቷል። በዚህ ውሃ ላይ እሺ፣ ያንተን ነው ፈልጉ አለች። በዚህ ውሃ ላይ ክርስቶስ ኃይል ይቀመጥ፣ አሜን። የደሙ ኃይል ይቀመጥ። ዛሬ ይሄን ዋጸላሉ ላችሁ ትጠጣላችሁ። ታምራት ይሆናል፣ ድንቅ ይሆናል። በዚህ ውሃ ላይ ክርስቶስ ኃይል ይቀመጥ፣ አሜን። የደሙ ኃይል ይቀመጥ። ላንቺም ፈውስ ይሆንልሽ። ለሰይጣን ሳይፊው አሜን። አጭር ነው እሺ ከፍ አድርጊ። እኔ ብቻ ዝም ብለሽ የዚህ ሁሉ ምክንያት የዚህ ሁሉ ምክንያት አንድ ሰው ነው። በጾታ ሴት ናት። ትንሽ ቀላት ትላለች። መንፈሱ በሷ ላይ አርፎ አለ እሷን ነው በክፉኛ ነው የምትፈልገው። ሴትዮዋ አታውቅም፣ ግን መንፈሱ በሷ ላይ አድሮባት ነው የሚፈልገው።

ኢየሱስ ይሆን አሜን ያውልሽ ሞትሽን የፈለገ ኮስታል ቀጠሮ የያዘው ጎረሮ ምናምን አለብኝ ብዬ አዎ ሰዎች ይሳቁልኝ በቃ አክን ቤት መሄድ አለብኝ ብዬ ማክሰኞ ዕለት ሄድኩኝ ሄድኩኝና ምንድነው ሰው እንትን ያልኳቸው? ኧረ ይሄ እጄን ይዝላል ምናምን አልኳቸው? ደም ወሰደች ራጅ ተነሳ ከዛ የራጁ መልስ ምንም የለም ማለት ነው ዳይክሎክ ሰጠችኝ። ገዛት ዳይክሎክ ለመግዛት ከጠዋት ወጥቼ ማታ አስራ ሁለት ሰዓት ገባ። ከዛ መድኃኒት ጋር ተሰልፌ ተሰልፌ አስር ብር አምጭ አለ። ምን አልኩት፣ አስር ብር አምጭ። ምንድን ነው መድኃኒቱ? ዳይክሎክ አለ። ዳይክሎክ ማስታገሻ። እኔ በዕድሜ ማስታገሻ ስጄ አላውቅም። ያድነኝ፣ እግዚአብሔር ያድነኛል። እኔ ክርስቶስ ኃይል ይገባብኛል አልኩኝና፣ ዳይክሎኩን እኔ ስስቅ እሱም ሳቀ። በቃ ከዛ ይዤ ሄድኩኝና እናቴ ደግሞ ትወርዳለች። በቃ መድኃኒት ትንሹም ሲያማት ስለምትሆን ያን ዳይክሎኩን ሄድኩና ለሷ ሰጠዋል። እንደገና ከሰዓት ደግሞ የደም ምርመራ ብዬ ሲሄድ ወረቀቱ የጠፋባቸው አላውቅም። ከዛ በኋላ እኔ ጠዋት የመጣሁ እኮ እኔ ምንድን ነው ስላቸው፣ ሌላ ሰው እያስገቡ እያስገቡ መጨረሻ ላይ አስገቡኝና አንቺ እኮ ጠዋት ሰጥችሽ ያለ አለች። ጠዋት የሰጠሽኝ የራስ የደም ውጤት አለ። ደም እኮ ነፃ ነው ነው። እና ዶክተሩ ተሳሰቆ፣ እነሱ ሲሳሳቆ የሚባል ካለ በውስጥ ይገባል አሁን እዚህ የመጣው ነገር በመገረፉ ቁስል ነጻ ውጪ። ከዚህ ቀን ጀምሮ በአንቺ ማል ጣልቃ የሚገባውን የሰይጣን ስራ አፈረስኩት። ሰላምሽ ሁሉ ሙሉ ይሁን። በሆድሽ በማህጸንሽ ሚንከባለል የአውሬ መንፈስ ለዘላለም ካንቺ ተነስቷል። በመገረፉ ቁስል በኢየሱስ ነጻ ውጭ። ከውስሽ ጸና ይሁን። ለጌታ ክብረምጡ ይጥቀጡ። ለጌታ ክብረምጡ ሚንከባለለው እንዲሚገላበጠው እንደ ቁስልም እንዲስነካም ያም ሳምንት ሆነኛል። ጤልና በጤልና እዚህ ደርሰና እንደውም በመስታወት አይቼ አረ ይሄ የኔ አይደለም። እኔ እግዚአብሔር ሲፈጥረኝ ውብ አድርጎ ቅርጼን አሳምሮ የፈጠረኝ ይሄ ትርፍ ነው የኔ አይደለም። ዛሬ ትራገፋለ። በየጠዋት ራሱ በመስታወት ያየ እዚህ ድረስ እንዲኖረው ትራገፋለ። በኢየሱስም የኔ አይደለም። ይሄ እኔ ይሄ እኔ አላውቀውም ይሄንን ነገር ብዬ ተናገርኩኝ ማለት ነው። እና እግዚአብሔር ምንድን ነው ዋናው? የኛ እምነት ነው፣ ባህሪያው እግዚአብሔር በባህሪያው ይናገራል። እኛ አምነን መቀበል ነው። በቃ እዛው እንዲ እና እግዚአብሔር